ኮች አመሰግናለሁ። መራችሁ፣ ከዛ በኋላ ደግሞ ተቆጠረባችሁ፣ በመጨረሻም ሽንፈት አስተናገዳችሁ። እንዴት ነበር ዘጠና ደቂቃው? እንግዲህ ይህ ጨዋታ ከባድ ጨዋታ ነው። ያው የስነ ልቦና ጫና ሊፈጥር የሚችል ነው። አሁን አንዱ ትልቁ ነገር ምንድን ነው፣ እንደኛ አይነት ቡድን ያው ያንን ያለውን ልዩነት አስጠብቆ መሄድ ወይም ደግሞ ማስፋት ስለሆነ እሱ በጣም ኢገር አድርጓቸው ነበረ እና በስነ ልቦና ጫና ይፈጥርባል። እነሱ አሁን የመጨረሻቸው ነው፣ ቢሸነፉ ባይሸነፉ አው ብዙ እንትን የለንም። እኛ አሁን ልዩነቱ ስምንት ነው። ያን ያህል ብዙ የሚፈጥረው ነገር የለም፣ ከወዲሁ እንትን ለማድረግ ካልሆነ በስተቀር ልዩነቱ ያው ስምንት ነው። አሁንም ከዚህም በላይ ማሸነፍ የሚቻልበት ሁኔታ አለ። ነገር ግን አሁን ዛሬ ስንጫወት አሁን ታክቲካሊ ጥሩ አልነበርም። አንዳንድ ችግሮች ታይቶብናል። በመከላከሉና ከኳስ ውጪ የነበረን ጥንቃቄ በጣም የጎደለው ጨዋታ ነበር የምን ጨዋታውና፣ በአጠቃላይ ግን ያው እንደ ጨዋታ ያው ተሸንፈናል። መሸነፍ በመጨረሻ ደቂቃ የተቆጠረባችው ጎል ነው ሽንፈት እንድታስተናግዱ የሆነው ከምን አንጻር ነው ያቺ ጎል የገባቸው? ውጤቱን አስጠብቆ ከመውጣት አንጻር ነበር ስታደርጉ እንቅስቃሴ፣ ወይንስ የተጫዋቾች መዘናጋት አንዱ፣ ምንድነው ችግሩ ምንድነው ወጣቶች ስለሆነ አሁን ለምሳሌ እዛ ጋር የተሸወደው ልጅ በረከት በጣም ስሜታዊ የሆነ ነው። ሁልጊዜ እንደዚህ አይነት ነገሮች ስሜታዊ ስትሆን የሆነ ስህተት ሊያጋጥም ይችላል። በጣም በጥንቃቄ መጫወት የነበረባቸው ወደ መጨረሻ አካባቢ፣ ያንን ለማድረግ የተወሰነ ነገሮች ኳስ ተበላሽቶብናል ብዙ እና እሱን እንትን ለማድረግ ወገኔ ወደ ኋላ መልሰን አታክ ለማድረግ ነበር የተጠቀምንበት ዘዴ ነገር ግን አሁን ይሄ አሁን መጨረሻ ላይ የተፈጠሩት አንድ እሱ ጎል ብቻ ሳይሆን ከዛም በፊት አንድ ሁለት ስደቶች ነበሩ፣ ስህተቶች ነበሩ፣ ስሜታዊ እየሆኑ የተሳሳቷቸው ስህተቶች ነበሩ። ከዛ ነገ ሚስተካከል ነገር ነው። ችግር የለው። መሪ ናችሁ፣ ተከታያችሁ ነው ማሸነፍ የቻለው። የዋንጫው ጉዞ ላይ እክል ይገጥማል ብለ ታስባል? አይ እክል እንኳን አይገጥምም። አሁን ያለን ጨዋታ ከዚህ በኋላ ስምንት ጨዋታ ነው ያለው እኛም እንደተሸነፍ ነው። እሱም ሊሸነፍ ይችላል። ነገም ሌላው ሊሸነፍ ይችላል። የመሸናነፍ ሊኖር ይችላል። ግን ወደፊት የምናየው ይሆናል ያሉትን ጨዋታዎች። አሰልጣኝ ደጋረጋ አመሰግናለሁ። በግብ ተቀደማችሁ፣ በተለይ በሁለተኛው አጋማሽ የተጫዋች ቅያሪ ካደረጋችሁ በኋላ ቡድናችሁ ለመስተካከል ሞከረ። በመጨረሻ ደቂቃ ጎል አሸነፋችሁ። እንዴት ገመገምከ የዛሬውን ጨዋታ? ጨዋታ ያው ጠንካራ ጨዋታ ነው። ከመሪው መድን ጋ ነው የተጫወት ነው በዚህ ጨዋታ ላይ ነጥብ ይዞ መውጣት ለኛ ብቻ ሳይሆን ለሊጉም በድምቀት ቀጣይ ውድድሮች እንዲካሄዱ በር የሚከፍት ነው። ለእኛ ደግሞ የበለጠ እንድንጠጋ እገዛ ያደርግልናልና ከዚህ አኳያ የጨዋታ አጀማመራችን ጥሩ ነው የነበረው። እንዳየው መልካም ነው የነበረው። መጀመሪያዎቹ ደቂቃዎች ተደጋጋሚ ግብ ድሎችን እንፈጥረናልኝ ጫና እንፈጥረን ነበር ስንጫወት የነበረው ነገር ግን በኛው ስህተት ደግሞ ጎል ቅድሚያ ተወሰደብና ያኔ፣ ልጆቻችን ጊባፕ ያደረጉበት ነበር ወደ ጨዋታው ለመመለስ ትንሽ ጊዜ ወስዶብናልኝ። ሆኖም ግን ከረፍት በኋላ ያሉትን ክፍተቶች ለማድረግ ሞክረናልኝ የገቡ ልጆችም ደግሞ የተሻለ ነገር ለማድረግ እንደዚሁ ሞክረዋል። ፈርስት ፎርቲፋይፍም የገቡ ልጆች የሰሩት የነበረው ስራ ደስ ይል ነበር፣ ኳሱ ተቆጣጥሮ ለመጫወት ጫና ለመፍጠር ነገር ግን ከጎል በኋላ የተወሰነ ብልጫ የተወሰደብን በእንቅስቃሴ ደረጃ ያለመረጋጋት ነበር። ያንን እንግዲህ አስተካክለን በተሻለ መጠን እንደ እግዚአብሔር ፈቃድ ሶስት ነጥብ ይዘን ወጥተናል። ምናልባት ኮች በእንቅስቃሴ ብልጫውን ለመያዝ ትሞክራላችሁ ግን የመጨረሻው ሳጥን ውስጥ የምትጠቀሟቸው ኳሶች በይበልጥ አልነበሩም እና ከምን አንጻር ነበር እዛ ጋር መቀዛቀዞች? አሁን በእንቅስቃሴ እንትን ውስጥ ሶስተኛው ሜዳ ክፍል ስደርስ ፍጹም መረጋጋት የሚጠይቁ እንቅስቃሴዎች ላይ መቻኮሎች ይታያሉ። እንደ ቡድንም ደግሞ በቁጥር በስተል ለመገኘት ነው የምንፈልገው። ያኔ የምንፈልገውን ቁጥር አግኝተናል ብዬ አላስብም፣ ነገር ግን በሁለት በተናጠልም እንዲሁ ያገኘንበት አጋጣሚ አለ። እንደ አጠቃላይ ግን በቁጥር ብልጫ ይዘን ያገኘናቸውን ኳሶች ደግሞ በተረጋጋ ሁኔታ መጠቀም ሲገባል ከመጓጓት፣ እንዲሁም ደግሞ እነዚህ ኬርለስ ፓስ የምንላቸው አይነት ፓሶች ይባክኑ ነበርና እንግዲህ መስራት ነው ነገም ነገም ወዲያም እየሰራን ለማስተካከል መሞከር ነው። መሪ ቦታ ካለው ጋር እናንተ ደግሞ ተከታይ ናችሁ። ይሄ ምን ይነግረናል? ስለ ዋንጫ ጉዞ አሁን ላይ ስለ ዋንጫ የምናወራበት አይደለም። ገና ስምንት ጨዋታ ፊታችን ላይ አለ እና ብዙ ነው። ስምንት ጨዋታ ውስጥ ብዙ ነገሮች ናቸው የሚከሰቱት። እኛ በተቻለ መጠን ከዚህ በፊትም እንዳልኩት ለእያንዳንዱ ጨዋታ ተገቢውን ክብርና ትኩረት ሰጠን መጫወት ነው። የሚያደርሰን ቦታ ደግሞ እንደርሳለን ማለት ነው መጨረሻ ላይ። ታንክ ዩ። አመሰግናለሁ።